በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር እግዚአብሔር ሰላምታ ይድረሳችሁ። እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገርበት የመጽሐፍ ቅዱስ ያው የተለመደው ጥናት ነው። ኦሪት ዘፍጥረት ምዕራፍ አምስትን እናያለን። እንግዲህ ኦሪት ዘፍጥረት ምዕራፍ አምስት ስንመለከተው በዝርዝር የሚያስረዳው አንድ መሠረታዊ ነገር ብቻ ነው። ያው ከፋፍለን ለማየት ታሪክ ብዙ ሀተታ የለውም ግን በአንጽሩ ደግሞ መሰረታዊ የሆነ ነገር ሁኖ በአንድ ሀሳብ ውስጥ የሚጠቃለል የዘር ሀረግን የሚተነትን የመጽሐፍ ቅዱስ ክፍል ነው። ከዚህ ጋር ለየት ባለ ሁኔታ የምንመለከተው ይሄ ሁልጊዜ ያው በጥቅስ የምንጠቅሳቸው አስሩ አርስተ አበው የሚባሉ ያ ማለት አስሩ አባቶች ማለት ነው። ወይም በዚህ ፓትሪያርኮች ይሏቸዋል። በግሪኩ ፓትሪያርኮች ያው የሚባሉ ታላላቅ አባቶች አባቶች አባት አርዕስት የሆኑ ወይም የበላይ የሆኑ ለአባቶች መሰረት የሆኑ አባቶች ማለት ነው። በሌላ አባባል ደግሞ በእምነት ጸንተው እግዚአብሔርን ያመሰገኑና ያስመሰገኑ ስማቸው በመጽሐፍ ቅዱስ እንዲጠራ መልካም ስራ ያላቸው አባቶች ማለት ነው። እነኚህ አጠቃላይ አስር ናቸው። እነኚህ ደግሞ ስንመለከታቸው ከአዳም ጀምሮ እስከ ኖህ እስከሚባለው ትውልድ ድረስ ያሉ አርዕስተ አበው ናቸው። ስለ እነሱ ነው የሚተነትነው። በአጠቃላይ የሚነግረን ነገር ቢኖር አንደኛ ስማቸው አስሩ አባቶች ማን ማን ይባላሉ የሚለውን የአስሩን አባቶች ስም ዝርዝር ያስቀምጣል ይሄ ምዕራፍ። በሁለተኛ ደረጃ እንደገና ደግሞ ማን ማንን እንደወለደው ያስቀምጣል ይሄ ምዕራፍ። በሦስተኛ ደረጃ የሚያስቀምጠው ደግሞ እነኝህ አስሩም አባቶች ስንት ስንት ዓመት ኖሩ የሚለውን የኖሩበትን በዚህ ዓለም የኖሩበትን ዘመን፣ ስለዚህ ተንትኖ የሚያስረዳ ምዕራፍ ነው ማለት ነው ምዕራፍ አምስት ኦሪት ዘፍጥረት። በዚህም ደረጃ የመጀመሪያው አባታችን አዳም ነው። አዳም ያው እስካሁን ሲተረክ የመጫው አበ ኩሉ ዓለም የሁሉ አባት የሆነ ነው አዳም። የአባቶች የእናቶችም የሁሉ ምንጭ አዳም ነው። አዳም ለአዳም እናት አባት እሱ የለውም ለሌላው ግን እናት አባት ሆኖ የመጣ በዚህ ምድር ላይ ሲፈጠር አዳም ተብሎ የተሰየመ መልከ መልካም ስግቡ ምድር ያማረ የተዋበ ደም ግባት ያለው አባታችን አዳም ነው። አበኩሉ ዓለም የእሱ እናት አባት ደግሞ ማን ነው ከተባለ ከምድር የተገኘ እናት አባቱ ምድር የሆነችለት። ለሔዋን ግን እሱ እናት አባት ሆኖ ሔዋንን ያስገኘ ከዚያም በኋላ የሰው የዘር አረግ ይቀጥል ዘንድ ለሁሉም መነሻ የሆነ ማን ነው ቢባል አዳም የተባለው አባታችን ይሆናል ማለት ነው አዳም የተባለው አባታችን ይሄ በዕብራይስጡ ደማኮል የሚል ስያሜ ያለው አዳም ማለት ነው። ያማረ የተዋበ ልዩ ፍጥረት ደምግባቱ ግባቱ ያማረ ለእግዚአብሔር ቅርብ የሆነ ወይም በዚያ ዘንድ የተወደደ አራያና ምሳሌ ተብሎ የሚጠራ አራያ እና ምሳሌ ሲተረጎም ደግሞ ማው አስተዋይ የሆነ አይምሮ ያለው ክፉና ደግን ለይቶ የሚያውቅ ፍርድ ፍርድን ማስተዋልን ሁሉ ነገር የተሰጠው ፍጥረት የሚለውን ሊቃውንት ይተረጉማሉ። ስለዚህ አዳም የመጀመሪያው አዳም ነው ማለት ነው። አዳም የኖረበት ዘመን 930 እንደሆነ መጽሐፍ ቁጭ አድርጎ ያስረዳል። በዚሁ ምዕራፍ ላይ ተጠቅሷል። 930 ዓመት በዚህ ምድር ላይ የኖረ ማን ነው ቢባል አባታችን አዳም ነው። እዚያ ቀጥሎ ያለው ሴት ነው። ቅድም እንዳልነው ሴት የአቤል ምትክ ሆኖ እየተሰጠ መልካም ሰው ነው። ለእግዚአብሔርም ለቤተሰቦችም ታዛዥ የሆነ ቅን የሆነ አማኝ የሆነ አገልጋይ የሆነ ደግሰው ሴት የሚባለው የአዳም ልጅ ነው። ከአቤልና ከቃይል ከሎድና ከአቅሌማ በኋላ እንደገና በሱባኤ የተገኘው መልካሙ ልጅ ነው። እሱም የኖረው ዘመን 912 ዓመት ኑሯል። እንግዲህ ያው አዳም ለአንድ ሺህ ለመኖር ሰባ ዘመን ነው የጎደለው ማለት ነው። የኛው ዘጠኝ መቶ አስራ ሁለት ዓመት ነው የኖረው። ተቀራራቢ ነው፣ በዘጠኝ መቶ ዓመት ያው ናቸው። ለዚያ በኋላ ያለ የቁጥር ልዩነት አለ እንጂ ሌላው ሴት ደግሞ ሄኖስን ወለደ ብለናል። የእግዚአብሔር ስም የሚጠራ ሄኖስ የሚባል ሰው ወለደ ብለናል። ስም እግዚአብሔር በምድር ላይ መጥራት የጀመረ ማለትም ለአገልግሎት ይተጋ የነበረ ሰው እንደሆነ ይህ ሰው ደግሞ ዘጠኝ መቶ አምስት ዘጠኝ መቶ አምስት ዓመት በዚህ ምድር ላይ እንደኖረ በግልጽ ቋንቋ መጽሐፍ ቅዱስ አስቀምጦታል። ከዚያ ቀጥሎ አራተኛው ቃይናን ይባላል። ይህንን የወለደው ሄኖስ ነው። ሄኖስ ቃይናንም ወለደ። ቃይናን የኖረው ደግሞ ዘጠኝ መቶ አስር ዓመት ነው። ዘጠኝ መቶ አስር ዓመት በዚህ ምድር ላይ ኑሯል ማለት ነው። ቃይናን አምስተኛው መላልኤል ይባላል። መላልኤል የቃይናን ልጅ ነው። መላልኤል ስምንት መቶ ዘጠና አምስት አመት ኑሯል፣ በዚህ ምድር ላይ ማለት ነው። ሲኖረው 895 ዓመት የኖረ ነው። ይሄ መላሌ ኤልማንን ወለደ ስን ደግሞ ያሬድን ወለደ ነው። ያሬድ 962 አመት ኑሯል፣ ያሬድ እሱ ነው። ከዚያ በኋላ ያሬድ ደግሞ የወለደው ማን ነው ሲባል ሄኖክን ነው የወለደው። ሰባተኛው ትውልድ ሄኖክ ይባላል። በአዳም የዘር ሀረግ ውልድ ሲተነተን ሰባተኛ ትውልድ ማንነው ከተባለ ሄኖክ ይባላል። ሄኖክ በጣም ለየት ያለ ታሪክ አለው። ከሌሎቹ የሚለይበት 365 ዓመት በዚህ ምድር ላይ ልጅ ወልዶ አግብቶ በስነ ስርዓት እግዚአብሔር እያመሰገነ የኖረ ሰው ነው። ሰባተኛው ከእነኝህ መካከል ከሁሉም ከአስሩም አረስተ አበው መካከል ሄኖክ የተለየ ታሪክ አለው። ሄኖክ አንደኛ፣ ለሄኖስና ለአዳም በገነት ከገነት ከተባረረ በኋላ ተሰውሮበት የነበረ ለሄኖስ ለሴት ልጅ ለሄኖስ የተገለጠው በጸፍጸፈ ሰማይ የታየው አሌፋት ወይም ፊደላት እንደገና መልሰው ተገልጠውለት ሄኖክ ያንን ይጽፍ ያነብ እንደነበረ እንደውም ከማንበብና ከመጸለይ አልፎ ወደ ፊደሉን ወደ መጽሐፍነት ቀይሮ ለመጀመሪያ ጊዜ መጽሐፈ ሄኖክን የጻፈ ሰው ማን ነው ቢባል መጽሐፈ ሄኖክ የተባለው የሄኖክ መጽሐፍ ጸሐፊው ሄኖክ ነው ማለት ነው። ይህ ሄኖክ የተባለ ሰው 365 ዓመት በዚህ ምድር ላይ እንደ ማንኛው ሰው አግብቶ ወልዶ ከኖረ በኋላ ምናኔ ያለምን መርጧል ማለት ነው። ከቤተሰቦቹ ከሚስቱ ከሁሉ ነገር ተለይቶ ምናኔ ያለምን መርጧል፣ ከእግዚአብሔር ጋር መኖርን ወግረገነት ወይም በገነት እግር ስር ይባላል። በቀራኒዎ ማለት ነው። ወይም በደብር ቅዱስ አካባቢ በምናኔ በጸሎት ሰባት ዓመት ኖሯል። ሰባት ዓመት እየጸለየ ባለበት ሰዓት ጾሙን ጸሎቱን እግዚአብሔር ተቀበለው። መስዋዕቱም ያሳርግ ነበር። መስዋዕቱን እግዚአብሔር ተቀበለው። የተለየ በዚህ በአስሩ ትውልድ ውስጥ የተለየ ሰው ሆኖ በሃይማኖቱ እግዚአብሔርን አስደሰተው ይላል። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 11 ላይ እንደገለጸው ያለ እምነትስ እግዚአብሔር ደስ ማሰኘት አይቻልም ብሎ ሄኖክ እግዚአብሔርን አስደሰተው አካሄዱንም ስላስተካከለ እግዚአብሔር ከሞታፍ ነጠቀውና ሰወረው በብሔረ ሕያዋን እንደሚኖር በግልግል ተነግሯል። በመጽሐፈ ሄኖክ አራትም ላይ ስንመለከት በዚህው በመጽሐፈ ፍጥረት ወይም ዘፍጥረት ወይም መጽሐፈ ፍጥረት ዘልዴት ልዴት በዚህ በመጽሐፈ ልደት ላይ በዚህም ስንመለከተው በዚው ምዕራፍ አምስት ከሰባት ዓመት በኋላ ተከብተ ሄኖክ አልቦ ዛይመረ ሀበ ተከብተ ሄኖክን እግዚአብሔር ሰወረው ወይም ነጠቀውና ወሰደው። ወአልቦ ዛይመረ ሀበ ተከብተ የተሰወረበትን ምድር እስካሁን የሚያውቅ የለም። በሰማይ ታይተው፣ ወምድር ላይ ከሰማይ ዝቅ ከምድር ከፍ ያለች ቦታ በከማዘን ይሃ ለምድር አራት ማዘን እንደዚህ ዓለም ያላት ምስራቅ፣ ምራብ፣ ሰሜን፣ ደቡብ ባላት በዚህው በብሔረ ሕያዋን የምትባል ወደዚያ ተሰወረ። ዋልቦ ዘይ ዘይ አምር ሀበተ ከብተ ዘንበለ እግዚአብሔር ባይቲቱ፣ የተሰወረበትን ዓለም ከእግዚአብሔር በስተቀር ማንም የሚያውቅ የለም የሚል ሊቃውንት አባቶቻችን በዚህ መንገድ ሁሉም መጻሕፍት የተባበሩበት ማለት ይቻላል። በብዙ ሊቃውንት በዚህ መንገድ ተተርጉሟል ማለት ነው። ስለዚህ ሄኖክ ህዳሴ መታደስ ማለት ነው ብሎ ሊቃውንት ገልጸውታል ስሙንም በአጠቃላይ በዚያ ምድር ላይ በኃጢያት ዓለም ከሚኖሩ የሰው ልጆች ተሰውሮ ህዳሴ ማለት በቅድስና ራሱን ቀድሶ ለይቶ ከኃጢያቱ ዓለም ለይቶ ነው መታደስ ማለት ከሀጢአት መለየት ማለት ነው ራስን ማንጻት ማለት ነው ራስን ከዚህ ከግዙፍ አለም ወደ ረቂቁ አለም መቀላቀል ማለት ነው ወደዚያ መሄዱ ነው የሚገልጸው እንግዲህ ያው የሄኖክ ታሪክ ሲነሳ በዚያው በመጽሐፉ ላይ በሰፊው ልናየው እንችላለን ግን እንደው ሄኖክ ሲነሳ 365 ዓመት በዚህ ምድር ላይ ከኖረ በኋላ በቃኝ ብሎ በምናኔ ኖረ፣ ከምናኔ እንደገና ወደ ብሔራዊ ሂዷል ይሏል። ሄኖክ በአብዛኛው በዚህ ምድር ላይ ስለ መላእክት አብዝቶ የጻፈ እንደገናም ደግሞ ስለ ስነ ፍጥረት አብዝቶ የጻፈ ስለ ከዋክብት፣ ስለ ጨረቃ፣ ስለ ፀሐይ፣ ስለ ጠፈር፣ ስለ አድማስ፣ ስለ ሃኖስ እንደውም ስለ ጽንፈ ምድር ጳራሊው የሚባል እንደገናም ደግሞ ስለ ምድር ዳርቻ፣ ስለ አብር፣ ስለ ቀላያት አጠቃላይ ስለ ደመና፣ ስለ ጊሚ፣ ስለ ነፋሳት መስኮቶች እነኚህ ሁሉ በዝርዝር የጻፈ ደግሞም ቀመረ ዘመንን ለመጀመሪያ ጊዜ በዚህ ምድር ላይ 365 ወይም 63 ወይም 66 የሚለውን ይህን ቀናትን ጭምር ሰከንድ የምንለውም ደቂቃ የምንለውም እለት የምንለውም ሳምንት የምንለውም ወር የምንለውን ዓመት የምንለውን ዘመን አዝማን እያለ የሚቀጥለውን ነገር ለመጀመሪያ ጊዜ ቀመረ ዘመንን ቀምሮ ተንትኖ ያስረዳና ያስቀመጠ የቤተ ክርስቲያኗ ታላቅና ባለውለታ አባት ነው፣ ሄኖክ ማለት ነው። ይሄ በአዳም ዘር ትውልድ ሲዘረዘር ከአዳም ጀምሮ ስንቀጥል የያሬድ ልጅ ሄኖክ ነው ሰባተኛ ትውልድ ሆኖ ተቀምጠዋል፣ ማለት ነው። በይሁዳ መልእክትም ላይ እንደተገለጸው የይሁዳ መልእክት ላይ በከመተነበይ ሄኖክ ሳብእ ማዳም፣ ከሰባተኛ የአዳም ሰባተኛ ትውልድ የሆነው ሄኖክ እንደተናገረው ብሎ በሐዲስ ኪዳንም በይሁዳ መልእክት ላይ እየተጠቀሰው ብቸኛ ሰው ማን ነው ቢባል ሄኖክ ይባላል ማለት ነው። ስለ ሄኖክ ሰባተኛ ትውልድ ይህንን የመሰለ ታሪክ በውስጡ እንዳለው እንድንረዳ ነው። ከዚያ ቀጥሎ ሄኖክ ደግሞ ማን ወለደ? ማቶሳላን ወለደ። ማቶሳላ 6 969 ዓመት የኖረ ባለ እድሜ፣ የእድሜ ባለ ጸጋ እንደውም ከሁሉ የተሻለ እድሜ ያለው 969 ዓመት ያለው ከሁሉ እድሜ የተለየ እድሜ ያለው ማቶሳላ ነው። ከማቶሳላ ቀጥሎ ላሜክ የሚባለው ነው። ላሜህ ላሜክ 747 ሰባት መቶ አርባ ሰባት ዓመት በዚህ ምድር ላይ የኖረ ነው ላሜህ። አስረኛው ትውልድ ማን ነው ከተባለ ኖህ ይባላል ማለት ነው። ኖህ ማለት እረፍት፣ ትፍሲት፣ ሀሴት የሚልም ትርጓሜ ይሰጣል። ይሄ አስረኛው ትውልድ ኖህ ነው። ኖህ ማን ነው የሚለውን ከዚህ በኋላ ያለው የመጽሐፍ ቅዱስ ክፍል በዝርዝር እሱንና ቤተሰቡን የዘር ሀረጉን እየተነተነ በዘመኑ የነበረውን የትውልዱን ሂደትና የእግዚአብሔርን በዚህ ምድር ላይ የነበረውን ሰውና የእግዚአብሔርን ግንኙነት መሻከር እንዴት እንደሆነ በዝርዝር ወደፊት የምንረዳው ስለሆነ በአጠቃላይ በምዕራፍ አምስት ላይ በዚህ ምዕራፍ ላይ የምንመለከተው አስሩ አርዕስተ አበው እነማን ናቸው የሚለውን ስም ዝርዝራቸውን፣ በሁለተኛ ደረጃ ማን ማንን ወለደው በሶስተኛ ደረጃ ስንት ስንት ዘመን ስንት ስንት ዓመት በዚህ ምድር ላይ ኖር የሚለው በዝርዝር ጥንቅቅ አድርጎ የሚያስረዳ የኦሪት ዘፍጥረት ክፍል ምዕራፍ አምስት ይህንን ይመስላል ማለት ነው። የመከረን የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ ከፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን።